ግፊት ብዙዎቹ የሚስማሙበት ዴፊኔሽን ሲስቶሊክ የላይኛው 140 እና ከዛ በላይ ዲያስቶሊክ የታችኛው ዘጠና እና ከዛ በላይ ሲሆን እንግዲህ ግፊት አለ ተብሎ የመድኃኒት ሕክምና ይጀምራል። ግን ግፊታችን መቶ አርባ በ90 ከሆነ የመድኃኒት ሕክምና ወዲያውኑ ሊጀመር ይችላል። እንደውም ስቴጅ መቶ ስልሳ በመቶ እና ከዛ በላይ ከሆነ ዱዋል አንቲ ሃይፐርቴንሲቭ ቴራፒ ያስፈልጋል ነው የሚባለው። ማለት ሁለት መድኃኒት በአንድ ጊዜ ወይንም ደግሞ የሁለት መድኃኒቶች ውህድ የሆነ ሲንግል ፒል እንዲወስዱ ሊደረግ ይችላል ማለት ነው። ዛሬ ለእናንተ ማስተላለፍ አለብኝ ብዬ የማስበው መልእክት ምንድን ነው አንድ ሰው ግፊት ካለበት ምን ማድረግ አለበት የሚለውን ነው። እንግዲህ ግፊት ያለበት ሰው በየጊዜው መለኪያ ሊኖረው ይገባል። ቤቱ በየጊዜው ግፊቱ መለካት አለበት። ግፊት ከመለካቱ አትሊስት ከ30 ደቂቃ በፊት እረፍት ማድረግ አለበት። አነቃቂ ነገሮች እንደ ኮካ፣ ቡና ያሉ ካፊኔትድ የሆኑ መጠጦችን መጠቀም ማቆም አለበት። ስለዚህ በስርዓቱ ተቀምጦ ደገፍ ብሎ ግፊቱን ዩዡዋሊ አሁን ዲጂታል የሆኑ መለኪያዎች አሉ። ብዙ አያስቸግርም። ቴክኒካሊ እሱን በየቀኑ መለካት፣ ግፊት ከፍ የሚል ከሆነ ከሀኪም ጋር መማከር፣ ቋሚ ክትትል። እንግዲህ ግፊት ዋንስ ዲያግኖስ ከተደረገ ለረጅም ጊዜ መድኃኒት ሊወሰድ ይችላል። እርግጥ አንዳንድ ሰዎች ጥሩ ለውጥ የሚያመጡ ከሆነ መድኃኒት እየተቀነሰ የሚቆምበት እድል ይኖራል። ነገር ግን ምናልባት እድሜ ልክም ሊወሰድ ይችላል እንደ ሕመሙ ባህሪ ማለት ነው። እና ሁል ጊዜ ክትትል ያስፈልጋል። ቅድም ኢንዶርጋን ብዬ የጠቀስኳቸው አካላት ላይ ምርመራ ቢያንስ በየስድስት ወሩ መደረግ አለበት። ሌላው ነገር ደግሞ የጨው የጨው መጠን ሪስትሪክትድ መሆን አለበት። ምግቦቻችን ናቹራሊ የተወሰነ የጨው መጠን አላቸው። ስለዚህ አደድ ሶልት ሙሉ ለሙሉ ነው የሚከለከለው። ማንኛውም ምግባችን ላይ ጨው መጨመር የለብንም ማለት ነው። መጨመርም መቀነስም መቀየርም ካለበት አንዳንድ ሳይድ ኢፌክቶች ስለሚኖሩ አንዳንዴ፣ ለምሳሌ ካልሽየም ቻነል ብሎከር ስንጠቀም እግር ማበጥ ሊኖር ይችላል። ኤሲኒቢተሮች ስንጠቀም ደረቅ ሳል ሊያመጣ ይችላል። እነዚህ እነዚህ በጣም የሚረብሹ ከሆኑ ሐኪማችሁ ያለውን ሁኔታ አገናዝቦ ግፊት መድኃኒታችሁን ሊቀይር ይችላል። እነዚህን ነገሮች እንድትገነዘቡ ፈልጋለው ያው ቲክቶክ ላይ አጭ